እንደዚህ አይነት ማስረጃ እንኳን ይዛ ዝም ካለች እኔ አደንቃታለሁ። እኔን እመቤቴን ነው የምላችሁ። እኔ በሆነ ኑሮ እንዲያንቄው ሲጥ አድርጌው። በጣም የሚያምታታይ ነገር አለ በጣም በብሩኪና በሀይሚ መሀል ነገር አለ ልክ እንደኔ ተምታታችሁ አላችሁ። ፍቅረኛ ሞች ይመስሉኛል፣ አንዴ ቤስት ፍሬንድ ይመስሉኛል፣ አንዴ ጓደኛ ሞች ብቻ እኔ እንጃ ተምታቶብኛል። የነሱ ነገር እኔ እንጃ አላቅም። ብቻ እኔ ያው እየተዋደዱ እየተፋቀሩ እየተቀናኑን ያሉት ግን፣ አንዴ ቤስት ፍሬንድ፣ አንዴ ጓደኛ ብቻ አላቅም። ብቻ እናንተም እንደኔ ጭንቅላ የተምታታ ሰው አላችሁ ማለት ነው። እንግዲህ ቤተሰብም ቪዲዮ በረንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ከምንም በላይ ላይካችሁ ያስፈልገኛል። ሀቅ ብንዱ በመድሃና ላይ ሀቅ፣ ሀቁን ኮሜንት ላይ እንጻፍ። ሀቅ ሀቁን እንነጋገር። እኔ እዚህ ጋር ሀቅ አስተያየት እናገራለሁ፣ እናንተ ሀቁን ይዛችሁ መናገር አለባችሁ። እሺ አሁን ሀይሚዬ እንግዲህ ብሩክ አጥፍቷል፣ ብሩክ ከሌላ ሴት ጋራ ችት አድርጎብኛል፣ እና ለምንድን ነው ማያምነው? ማመን አለበት እያለች ነው። ብሩክ ደግሞ እኔ ምንም ያደረግኩት ነገር የለም፣ የፈለጋችሁትን አምጡ፣ እኔ አላደረኩም፣ አንቺ ላይ ምንም ነገር ላደረግም አልችልም ብሎ እንግዲህ ለሀይሚዬ አስረዳት ነው ያለው። ሃይሚዬ እንግዲህ ካላመንክ አንገቴ ላይ ገመድ ይጓብላለች። ብሩክም ደግሞ እኔ አላደረኩም፣ አንገቴ ላይ ገመድ ይጓብላል። እንግዲህ ቤተሰብ እዚህ ላይ አሁን ምን መሰላችሁ? እኔ አሁን ግራ ያገባኝ ለሐቅ ለሐቅ ስንፈርድ ለሐቅ ስንናገር እኔ ለምሳሌ ሃይሚም ብሆን ያው እኔ በሀይሚም አልፈርድም። ለምን መሰላችሁ? ሀይሚም በቃ በጣም ግልጽ የሆነ ማስረጃ ግልጽ የሆነ ነገርም ተነግሯት ጭንቅላሷን አሳምነዋታል። እነዛ ሰዎች በቃ ፎቶ የሚሆን ቪዲዮ የሚሆን ምንም የሚሆን ሰጥተዋታል። በቃ እንደዚ አሳምኗታል። ድብን አድርገው አሳምኗታል። እነዚህ ሴራ ሰሪዎች ማለት ነው። እዚህ ጋር መሀል ላይ ሴራ የሚሰሩትን ሰው ያዙልኝ። እሺ፣ ሴራ የሚሰሩትን ሰው ይዘን ሀይሚ ብሩኬን አምናው በብሩኬ እንደምትተማመንበት ነግራው፣ ቢያንስ ይሄ ነገር የብሩኬን ስም የሚያጠፋ ነገር የብሩኬን ስም የሚያጠለች ነገር ከሆነ ደግሞ ካሜራ ሳይደቅኑ አምጥታ ብሩኬ ይሄ አንተነህ ይሄን አንተ አድርጋል ይሄን አንተ አድርጋል ብላ አሳይተ ሁሉን ነገር ከፍታ አሳይታ ይሄ ነው ብሩክ። እውነት ካደረገ ያምንላታል፣ እውነት ካላደረገ ደግሞ አያምንላትም። እንዴት ነው አንድ ሰው ያለ ማስረጃ እመን ማለት ራሱ እኔ ምንም ነገር እንጂ አላቅም። ብቻ ቤተሰብ እናንተ ምስቲ እንገሩኝ። እንዴ ነው አሁን እኔ ነገር እመኝ እመኝ ከተባልኩኝ እኔ ነው ማምነው አላምነም። ያላደረኩት ነገር ከሆነ ግን አይሚ በማስረጃ ይዛ መታ እንደዚህ እንደዚህ ነው ማስረጃው። አጃ ላይ ኮ አለኮ። እሺ ማስረጃው አጃ ላይ ካለ ሁሉ ነገር እጆ ላይ ካለ ለምን ለብሩክ የማሳየቱ ለምን አልተፈለገም? ለምን ማታሳዩ አይሚ ለብሩክ ለብሩኬ ሀይሚ ማሳየት አለበት። ሀይሚ ለብሩኬ ካላሳየች እንዴት ነው ነገሮች የሚፈታው? ላቅ ከተናገርም ማለት ነው። ሀይሚን አሁን ምንድን ነው ያደረጓት እነዚህ ሴረኞቹ? ሀይሚን እንድታምናቸው ሁሉን ነገር አድርገዋል። በቃ ጭንቅላቷን ቡዝን ያደረጓት። እኔ እግዚአብሔርን ነው እኔ ሀይሚን ሆን በሀይሚ ቦታ በሆን እኔ ለነሱ እንደዚህ ቦታ ሰጥቻቸው ለምን ብዙ ነገር እየተፈጠረ ነገር ስላለ ቦታ ሰጥቻችሁ። ይሄ ናሃል እነሱን አምኜ ብሩክን ልናገረው አልችልም። ለምን መሰላችሁ? መጀመሪያ ሁሉን ነገር አሳየዋለሁ። አንተ እን እንደውም ሀይሚ እንደዚህ አይነት ማስረጃ እንኳን ይዛ ዝም ካለች እኔ አደንቃታለሁ። ሀይሚ እመቤቴን ነው የምላችሁ። እኔ ብሆን ኑሮ እንዲያንቄው ሲጣድርጌው አንተ አንተም ምንድን ነው ያደረግኸው? ይሄ ማን ነው ይሄ ምንድን ነው ብዬ ነበር ማንቀው ግን እስካሁን ድረስ ደግሞ ሀይሚ ማስረጃውን ይዛ አለመናገሯ በጣም ነው የገረመኝ። እኔ እግዚአብሔርን ነው የምላችሁ በጣም ጎበዝ ነች። ብሩኬ እንዳይጎዳም ሊሆን ይችላል ያደረገችው አላቅም። ብቻ ይሄ ነገር ደግሞ ብሩኬንም ሆነ ሀይሚን ይጎዳቸዋል። በቃ ብሩኬን፣ ሀይሚን ይጎዳል። በመሀል ሀይሚን ውስጡ እየቆስለን ያለ ብሩኬም ውስጡ እየቆስለ ነው። አሁን በተገናኙ ቁጥር ምንድን ነው ነገር በቃ ሀይለኛ ቃላቶችን መማዘዝ፣ መነጋገር፣ መጣላት ይሆናል። ስለዚህ ምንድን ነው ይሄን ነገር ደግሞ ሀይሚ አብታ ካልነገረችው ይሄ ልጅ እንዴት ነው የሚያውቀው? ነው የምልህ እኔ አላውቅም፣ ብቻ እግዚአብሔርን ነው የምላችሁ። እኔ ሀይሚ እኔ እርግጠኛ ነኝ ብሩኬን ትተማመንበታለች። ባትተማመንበት ደግሞ ይሄን ያህል ደግሞ ዝም አትልም ነበረ። ማስረጃውን ይዛ ሀይሚ ለማጣራት ይሆናል ደግሞ ሀይሚ አንድ ነገር ከያዘች ማስረጃ ዝም ብላለች። በጣም ጎበዝ ልጅ ነች። በጣም ከባድ ነች። ሀይሚ ማለት ነው ማስረጃ ከያዘች እሱን ለማጣራት ይሆናል እንጂ ያቆየችው እርግጠኛ ነኝ ሀይሚ ታሳየው ነበር። ግን ሀይሚ ለማጣራት ነው፣ ሁሉን ነገር ለማወቅ ነው። ለምን ይሄ ነገር ውሸት ሆኖ ቢወጣስ ብላም ፈርታም ሊሆን ይችላል። እኔ እንጃ ብቻ ይሄን ያህል ደግሞ ፕራንክ ትሄዳለች ብዬ አላስብም። ፕራንክም ልታደርጎም ትችላለች። አላቅም ቤተሰብ፣ በጣም ከባድ ነገር ነው እየተሰራ ያለው። ሴረኞቹ በጣም ከባድ ሴራ እየሰሩ ነው። እኔ ግን እኔ ግን ሳስበው ሳስበው፣ ቤተሰብ፣ ሌላ ሰዎች በመሀላቸው አለው በሀይሚ ማይንድ የሚጫወቱ ሌላ ሰዎች አሉ እነዚህን ሰዎች ደግሞ ሀይሚ ማጋለጥ ነው ያለባት እንጂ ዝም ማለት የለባትም ለምን ህይወቶቿን እየበጠበጡ ስለሆነ ህይወታቸውን እየበጠበጡ ነው ያሉት ስለዚህ እኔ አሁን በቀደምታ ሰምቻለሁ በውስጥም ተነግሮኛል ሌላ ልጆች አሉ ሁለት ልጆች አሉ ሁሉን ወሬ የሚያመጡት ሁሉን ወሬ የሚወስዱት ሌላ ልጆች አሉ አይደለም ከአዲስ ከኢትዮጵያ ከአገር ውጪም እነሱን ለማለያየት እነሱን ለማለያየት ብዙ ነገር እየተኳካ ነው ያለው ግን ሀይሚ ይሄን ነገር ብትረዳው ጥሩ ይመስለኛል። ቤተሰብ እና አንዳንድ ሰዎች እባካችሁን ደግሞ ሀይሚን እየዘቀዘቃችሁ የምትሰድቧት አንቺ ማነሽ አንቺ ምንድነሽ፣ ብሩኬ እኮ እንደዚህ ነው ምናምን የምትሉት እሷ አይመለከትም። ሀይሚ የፈለገችሁን ብትሆን መብቷ ነው። ተዋትችን፣ ልጅ አታበሳጩ፣ አትበናታችሁ። ገና ታዳጊ ልጅ ነች። ቂም በውስጧ እንድትይዝ ውስጧ እንድትጎዳ ማድረግ የለብን። መናገር ባለባት ሰአት እንግዲህ ሀይሚ እስከምትናገር መጠበቅ ነው። ብሩክም ያው ምንም ሊደረግ አይችልም። ያው ሀይሚ እውነታውን ካልነገረችው ምንም ሊያረግ አይችልም ብሩክም ራሱ። በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይህም ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።